አሰላሙ አሌይኩም ረህማቱላሂ ወበረካቱ፣ እንዴት ናችሁ? ደህና ነን አልሐምዱልላህ። እንደምን ያላችሁ ዛሬም ተመልሰን መተናል። በአሪፍ ቪዲዮ ተመልሼ መጥቻለሁ። ባለፈው ቪዲዮ ያው እንዴት ነበረ? ብዙችሁ ኮሜንት እየሰጣችሁ ነበረ። በጣም እጅግ እናመሰግናለን። እንደተማራችሁበትም ተስፋ እናደርጋለን። ብዙ ትምህርት አለው ያ ቪዲዮ በደንብ ካያችሁ እና እንደ እንደተማራችሁበት ተስፋ እናደርጋለን። ዛሬም ደግሞ ምርጥ ተንኮል ይዤ መጥቻለሁ። ያው ምን ሰራው ተንኮል ነው ተንኮል ደግሞ ያው ጥሩ ነው። ተንኮል አንዳንዴ ጥሩ ነው። እና ዛሬ ምርጥ ተንኮል ይዤ ነው የመጣውኝ። ባለፈው ምን እንዳደረገችኝ እናንተም ታውቃላችሁ። ዛሬ ክፍያ ነው ማለት ትከፍላለች፣ ትከፍላለች። አሁን ልጆች ከትምህርት ቤት እጃቸው እየመጣውኝ ነው። ምን ያሰብኩ መሰላችሁ? ዛሬ ኢትዮጵያ ልሄድ ነው። ዛሬ ኢትዮጵያ ላይን ነው። ወደ ቤት በሩጫ እገባለሁ፣ እየተቻኮልኩ እገባለሁ። እዛ ልክ ቤት ገብቼ እንደምን ሆኜ የሆነ ሻንጣ ነገር ይዤ እወጣለሁ። ልክ አልነገርኳትም፣ ኢትዮጵያ እሄዳለሁ አላልኳትም። ኢትዮጵያ ማለት ነው በነገራችን ላይ ያው ተንኮል ለመስራት ነው እንጂ እሷን ለማቃጠል ነው። አስለቅሳታለሁ ዛሬ። ስለዚህ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ስለዚህ ይሄን የመሰለ ዲሲሽን እንዴት አድርገህ ብቻህን ትወስናለህ? የምትለኝ ይመስላል ይመስለኛል፣ እንግዲህ ይመስለኛል ነው። ስለዚህ እሷ ምን እየሰራች እንደሆነ አላውቅም። ያው የሆነ ስራ ላይ ትሆናለች። ልክ ገብተን መሮጥ መስራ ከመኪና ይወርዳሉ፣ ሮጣሉ፣ ሱሌይመን ደግሞ ሪኮርድ ያደርገናል። ስለዚህ የእሷ ሪያክሽን እናያለን። እናንተ ደግሞ ቪዲዮን ከወደዳችሁ ለዚህ ቻናልም አዲስ ከሆናችሁ ላይክ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። እንግዲህ የእሷን ሪያክሽን ለማየት ነው። ይጨቁልኝ ኢትዮጵያ ለመሄድ ውይ፣ ለምንድን ነው ኢትዮጵያ ብትሄዱ ትለኛለች። አሁን አሁን የእሷ እንትን እሱ ነው። ስለዚህ እስቲ እናያለን። በመሀል ስልክ ገብተውበት ነው። ስለዚህ የእሷን ሪያክሽን እናያለን ሆፕፉሊ ትናደዳለች ብዬ ተስፋ አደርጋለሁ። ክሬዲት ካርድ ምናምን ሰጣታለሁ፣ የመኪና ቁልፍ ምናምን በቃ ሰጣታለሁ። ይሄው እንጂ ማለት ምንም የሚቸግርሽ ነገር የለም። በቃ አንቺ ምን ቸገርሽ፣ እኔ እጄ ቶሎ መለሳለሁ። ቢበዛ ቢበዛ ሶስት ወር ነው እላታለሁ። ቢበዛ ሶስት ወር ቆያለሁ እላታለሁ። ሶስት ወር ደግሞ ምን አላት እላታለሁ። ስለዚህ በቃ የእኔ ስራ እሷን ማቃጠል ነው፣ የሚያናድዳትን ቃላቶች መናገር ነው። ስለዚህ ምን እንደሚታስብ ምን እንደምትል እናያለን። እናንተ ደግሞ ተከታተሉን፣ እንወዳችኋለን። ያው ይህንም ቪዲዮ እንደምትወዱ ተስፋ እናደርጋለን። ተከታተሉን። እንገባለን። መጀመሪያ እናያለን፣ እሷ ሻሽ እንዳላት እና እንደደላት እናያለን። ከዛ በኋላ ሻሽ እንድታረግ እናደርገዋለን ማለት ነው። ስለዚህ አሁን ወደ

ቀልድህ እኮ ማለቀኝ ነው። ምንድን ነው እሱ? አትቆጥተኝ ያሟል ወይ አንተ። ምን ከሁሌ እንደቀለድኩ ነው። እንደ ለልጆቹ ምግብ ልስጣችሁ ከትምህርት ቤት የመጡት። ምንድን ነው የምናወራው? ምንድን ነው እንደ ህፃን ልጅ የሚያደርግ ኢትዮጵያ እዚህ ጉረቤት አሁን በረራ ራሱ እያለፍብኝ ነው እንጂ። ስለዚህ ይኸውልሽ፣ አሁን ይሄ ክሬዲት ካርድ ነው። ምናልባት የሚያስፈልጋቸው ነገር ካለ፣ በዚህ ትገዛለሽ። ያንቺም አለ፣ ምናልባት ያ ካለቀ፣ በዚህ መግዛት ትችላለሽ ማለት ይሄ መኪና ቁልፍ ነው። ስለዚህ ይኸውልሽ። እኔም የምሄደው ለትንሽ ጊዜ ነው። ቢበዛ ቢበዛ በቃ አንተ ነው ነው ነው ለመስታወሻ አይታወቅም እንዴ። በዚህ ስንት ሰዓት ሀያ ስምንት ምን ሰዓት ነው ከዚህ የምንሄደው? እንደ ይመለሳሉ አልመለሰም፣ አይታወቅም። ስለዚህ ለመስታወሻ ጥሩ ነው። ቪዲዮውን ልክልሻለሁ። ለአንቺም ያው ታስከብጫለሽ። ስለዚህ አንቺ የምር ነው እንድታወሪ። ቆይ አንቺ ማቼ ቀልጅ አውቃለሁ። ሴሪየስሊ በዚህ በዚህ ቀልዳሉ። እኔ በዚህ በዚህ አልቀልድም። ነው ቲኬቱን ላሳይሽ። ታሳየኛል አሳየኝ። ይኸውልህ ሲቀጥል አልነገርከኝም፣ የማውቀው ታሪክ የለም እንደምትሄድም ይሄው ነገርኩሽ አይደል? እንደማትሄድ ብቻ ነው የማውቀው እንጂ እንደምትሄድ አላውቅም። ምስት አይደለም እንዴ? ቆይ ሶስት ወር አይደለም ሁሌ ቀን ሳትነግረኝ መሄድ ትችላለህ። ይኸውልሽ አሁን እኔ ቆይ ለምንድን ነው እና ዳይመኒ ከተበቱ እ ያከዋን ዳይምታት እ ዳይመኒ ተበታ ትራፊክም አለ ገና ሁሌ ሰዓት ብቻ ነው ቀን

ቆይ መች ነው የሆነ የለ እኔ ሰዓት ነግረኝ። አንድ ነገር ውስጥ ነው የምትሄደው? ምንድን ነው እሺ፣ ምንድን ነው የተፈጠረው? ምስጢር ያደረክበት ምክንያት ምንድን ነው? እሱ ምንም አያገባሽም። እሱ የእኔ ጉዳይ ነው። እሱ የእኔ ጉዳይ ነው። ይኸውልሽ እኔ እዛ ሂጅ፣ ቢበዛ ቢበዛ ሶስት ወር ነው አልኩሽ። እንዲህ ለሶስት ወር መገዛቅቶች ነው ምንም አያገባሽም የሚባል ተረት አለ። እንደ ነገ በባልና ምስት መሀል፣ ቆይ ምንድን ነው ጎደለሽ? ምንድን ነው ጎደለሽ? እኔ ምን ጎደለኝ? አልኩ ለምንድን ነው ሳትነግረኝ? አይደለም እኔ እሱን ከማሳያቴ በፊት ትኬቱን ከማሳያቴ በፊት አንቺ ግን እንዴት ነው እኔን ማጣሚ? እኔ እኮ ባልሽ ነኝ።

ቲኬቱን ታሳይኛለህ፣ ታሳይኛለህ። ቲኬቱን አሳይሻለሁ እኮ። አሳየኛ፣ አሳየኛ፣ ይሸው ቶሎ በል፣ ቶሎ በል፣ አሳየኛ። መቸኮል እ አያስፈልግም እና እና እንዲያው እንፈለግክ እኔ ደሞ መንገድ እየሄድኩኝ ነው። መንገድ እየሄድኩኝ እኔን ማለት ነው። ሰው መንገድ ሲሄድ እየሳቅሽ ፈገግ ያልሽ ነው። እኔ አሁን አሳየኝ። እኔ ሌላ ጭቅጭቅ አይደለም። አብዴ እስኪ ልቀቀኝ። ባይሆን እኔ ልቀቀኝ፣ ባይሆን አንተ ልቀቀኝ። ልቀቀኝና ትኬቱን አሳየኝ። በቃ ትኬቱን አሳይሻለሁ። ለምንድነው የምትሸኚኝ? ሰውየው በሩ ላይ እየጠበቀኝ ነው። በሩ ውስጥ ገብቼ ነው የምሄደው ምክንያቱም መኪና ከዛ ይዞ የሚመጣ ሰው ስለሌለው። ስለዚህ አሁን አሁን እኔ የምጠይቀ መልስልኝ። እሺ፣ ለምንድን ነው የምትሄደው? ለምንድን ነው የምትሄደው? እሱ የኔ ጉዳይ ነው። ያንተ ጉዳይ የኔ ጉዳይ መሰለኝ። ሚስትህ እስካሁን ድረስ ይሄኛው የኔ ጉዳይ ነው የኔ ጉዳይ ነው። ሚስት ነ ሚስት እንዲ ቆንጆ ሚስት ናት ነው። አንቺ እዛው እዛው እዛው ርቀትን ጠብቀ የምትናገረው ተናገር። ምስት ከአሁን ከዚህ ኢትዮጵያ ተነስቶ ለመሄድ እኮ እንደዚህ እንደዚህ አይነት ጉዳይ አየሽ፣ አይሽ፣ ለዚህ ነበር ያልነገርኩሽ ደረቅ ደረቅ እንዴ። ምን አለበት እሺ ብለሽ ብትሸኝኝ፣ እኔ እኮ ሄዳለሁ። እሺ አልሽም እምቢ አልሽም እኮ እኔ ሄዳለሁ። ይኸው ሰውዬው እየደወለልኝም። እኔ እኔ አሁን የሚፈልገው ወረቀቱን አሳየኝ። አዳምጪኝ እስኪ፣ አሁን ይኸው ለብሩም አትቸገሩም። ያንቺ ካርዳሌ እኔ ራሴን ሆ እዚህ አስቀምጫዋለሁ። ይሄ ልጆቹን ትምህርት ቤት ታደርሻችኋለሽ ፒክ ታደርጊዋችኋለሽ። ስለዚህ አትቸገሩ። ኦኬ እኔ አሁን ሶስት ወር በቃ ቢበዛ ሶስት ወር ነው፣ ምናልባት ምናልባት የመሄድበት እንትን ካልተሳካልኝ ምናልባት አንድ ወር ቢጨምረው ነው ወይ ሁለት ወር። ልከከኝ አጎትተኝ አጎትተኝ ልከከ ለምን ሆኖ ጎትተኝ። ለምን ሆኖ ጎትተኝ። ኧረ አንቺ እናደጂ ጥሩ አደለም፣ ለጨጓራሽ ጥሩ አደለም፣ ለጨጓራ ታስብ እኮ እኔ እዚህ ጋ ስታይኝ አሻንጉሊት ወይ ህጻን ትላንት የተወለደች ህጻን ነው እንደ ይመስለን። እኔ እኮ የማውቀው ባል ለምስቱም ያደረጉን ነግሮ ምስትም እንደዛው ነው፣ እኔ እንደማውቀው። አሁን እዚህ ጋ ሻንጣ አንጠልጠለ ነው፣ ለዛ ነው የነገርኩህ። እኔ እኮ የብረራራ አይለብኝም እንደ የት እንደሌለብሽ እኮ አውቃለሁ። እንዳይቸግራችሁ ብዬ ነው። አሁን አንተ ያተጫውትብኝ ጫውታ እኮ አያልቅም አረመስትሬ ም እንደት እንደት እያደረገች ነው። አንድ ነገር ለንከ ትጫበ ልጆች የምበላልስጣቸው እየተጫወቱ አይደለም። አንቺ ቆይ ቁም ነገር ሳያወሩሽ አሰሚ ምንድን ምንድኖ ለመንኩሽ። ከዚህ በላይ የምልታደርግ ነው ልሽ። እኔ ልሄድ ነው አልኩሽ። ምትሸኝኝ ከሆነ እንድድና ሸኝ፣ ማትሸኝ ከሆነ ደግሞ ሁሉም ነገር አለ እዚህ መቆየት ትችያለሽ። ምንሆን ይቻል በቃ እቀፍኝና ነ ሄደ ነው ሰዓት። በቃ መልካም ቀን ይሆንላቸው። ልጆቹም ግን አደራ፣ ልጆቹም በደንብ ያዣቸው። ትምህርታቸውን የትኑን እንዳያመልጣቸው፣ ሆምወርክ፣ ቁርአኑም ደግሞ በደንብ እንዲቀሩ። ስለዚህ እኔ ደግሞ በየቀኑ ነው ምደውልላቸው፣ በየቀኑ ደውልላቸዋል። ስለዚህ ይሁልሽ፣ ምንም ነገር ይሁን ምትፈልጉ ነገር ካለ እኔ ጋ መደወል ከመደወል ትችያለሽ። ስልኩ ደግሞ ኢንተርናሽናል ስለሆነ ይሰራል። እዛ ተስማማን። ምንድነው የምትዘጋሽ? ልቀቀኝ እንዴ። እኔ ምንድነኝ? የቃና እንደሚመስልህ ሸኝኝ ስትል የፈለግከውን ካረክ በኋላ ለምንድነው የሚሸኝ? ለምን ነገርከኝ ታዲያ? ለምን በዛው አልሄድክም? እኔ ምን አደርግልሃለሁ? ለምን ትነግረኛለህ? አሁን ለምን እንደ ልጆቹ ያንተ መሆኑን ያስታወስከው? የፈለግከውን ነገር ካደረግክ ከጨረስክ በኋላ ምንድን ነኝ? ይሄው ነገርኩሽ አይደል። ምኑን ነው የነገርከኝ? የማቀው ታሪክ የለኝ፣ የማቀው ነገር የለኝ። ምን እንደፈለግክ መውሰድ እችላለሁ። ሂድ ሂድ፣ በቃ ሂድማ፣ ሂድ አይደል የፈለግከው። ሂድ ሂድ ሂድ፣ መንገዱን ጨርቅ ያደርግልህ። ለምን ደሞ ሸኛ? ሂድ መንገዱን ታውቀዋለህ። የራስህ ጉዳይ፣ አልሸኝም እንዴ ምን እንዳለብኝ ጉዳይ አደለ? ለራስህ ጉዳይ አደለ? የምትሄደው ማለት የአንተ ጉዳይ ነው አደለ? የሚያስኬድህ ጉዳይ ነው። አዎ፣ ስለዚህ ነው ምን አገባሽ። ግን ባልሽ ነኝ። እሱ ባል ባልነትህን፣ አሁን ነው ያስታወስከው? ባል መሆንህን አሁን ነው ያስታወስከው? አሁን በቃ መሄድ ትችላለህ። መንገዱን ጨርቅ ያድርግልህ። አትና ዞር በል ከመንገዴ። ጻድቅ ጻድቅ ያጫውታል እኮ አንዳንድ ጊዜ ዞር በልል። እንዴ ነው ደብሮ ደብሮ

ያለ ራስን ትማረግ ብትናገረኝ ምን ይቀንሳል ምን ይጨምራል ምን ይቀንሳል እንዴ ትከበራል እንጂ እኮ አትናቅም አልኩ እሺ በቃ ዲያቶኮ ኮ ዲያቶኮ እሺ እኔን ታወኛል እኮ እኮ ምን አይነት መከራ ውስጥ ነው የሚያስገባኝ ጉድ እኮ ሁሉ ደህና ነህ ደህና ነህ ስባለኮ በቃ የማይሆን ያለልህ ባህሪ ይዘህ ትመጣለህ ይህኛው ከየት እንደመጣ እኔ ምን አውቃለሁ? ወይስ ከየዘመኑ ምንድነው? አመት ሲቀየር አንተም ትቀየራለ? ሄዳልሽኛል። ሰላም አለይኩም ቆይ ቆይ ቆይ፣ አብዲ ኖ እንደ አጥሪን ፍቅር እኔ የምትጫወ- ተጫው ነገር እኔ ወገቤን እያማመኝ ነው፣ አታስጎትተኝ አብዲ። ጥፍር ላይ አይደለም ኩሜ ነው። ኢትዮጵያ ኩኑ ዲ ቶሎ መለሳሉ። ኧረ፣ ሰውም እያየን ነው። አብዲ፣ ምን አለ እንዴ? ምንድን ነው ያደረኩ? እሺ፣ እኔ ምንድን ነው ያስከፋው ነገር ካለ በቃ፣ እሺ፣ ምንድን ነው ይቅርታ እን አብዲ እንዲህ ስትሆን አይቼ ካላቅም ምን ጫወታ በቃ እኔ ስለማናደድ ቪዲዮ ደቀንኩ በቃ እኔ ለማናደድ ነው ቢይ ምን እኔ እመለሳለሁ ነው የምትሄደው እኔ እመለሳለሁ እኔ እመለሳለሁ አብዲ ፍቅር

እኔ እኮ ጫወታ መስሎኛል። ለዩቱብ ሁሌ ቪዲዮ ሲሰራ ስለምትጫወትብኝ እኔ እንደዛ መስሎኝ ነው። እሺ፣ በቃ ይቅርታ። እሺ፣ ካንሰል አደርገዋለሁ። ቲኬት የሚባል ነገር የለም። በቃ ተነሽ ብዬሻለሁ። በቃ ስኔአ አስገኒ እኔ አስቀምጠዋለሁ እን በቃ ትጫወትብኛለህ እ እ አ እንዲ እስኪ ያኝ ምንድን እን ምንድን ነው የምታገኘው ከኔ ድንጋጤ?

ከሱሌይማን ጋር ተወያይተን እሱ ሪኮርድ እኔ በመጨረሻ ሰዓት ነው እንጂ አላመንኩትም። ሲሪየስ ለኝ ምክንያቱም በቃ እንዲሁ እኛ ምናምን ሲለኝ ነው። ለልጆቹም አንቺ ስታስቢ ይሄን የመሰለ ውሳኔ ብቻዬን ነው። እኔ ምን አቀላለሁ ታዲያ? እንደመጣ ደግሞ አሁን ደም ነው ማስለቅሰው፣ እምባ ሳይሆን ደም ነው ማስለቅሰው። ለማንኛውም ሲጀመር ቆይ ነው የትዳር ውስጥ እንዴት ነው ባለ ምስቱ ሳይናገር ባልኝ ባልኝ የሚያጫውታ አለ? እንደዚህ አይነት እኔ ምን አገባኝ ታዲያ፣ እኔ ምን አገባኝ ታዲያ። አይሆንም ካለም እንደዚህ አይነት ነገር ትክክል አይደለም፣ በዛው ማለት ነበርብኝ። እንደ ሰው ሰው ነው ፎሪ ሰው ሰው ነው፣ ሁሉም እኩል ነው። እንደ እሷም ለሱ መንገር፣ እሱም ለሷ መንገር ከተጋቡ ድረስ

የኔና ነህ አንተ እኮ ይለያያል። አስበዋል ቤት ውስጥ ከነ ልጆችን ልጅ የሚያክል ነገር እኮ ነው የሰጠሽኝ። አንተ ትወጣዋለህ፣ የእኔ ከባድ ነው። እንደ እኔም እኮ የሚያስፈልግሽ ነገሮች ሰጥቼሻለሁ። እኔ ምን ያደርግልኛል? ሰምታይምስ ብር እኮ ለምን ታገኛለህ፣ ሰው ግን አታገኝም። ሰው፣ አባት፣ ባል ከሰውለት እንወዳችኋለን፣ እናከብራችኋለን። ምርጥ ነበረ እንደተማራችሁበት ተስፋ እናደርጋለን። እንወዳችኋለን። ለዚህ ቻናል አዲስ ከሆናችሁ ደግሞ እንዲያርጉ እንዲያርጉ፣ እኔ እመልስለታለሁ እመልስለታለሁ። ሲመልስለት ደግሞ ትያላችሁ። በምጣፍጥ መልኩ ችግር የለውም። አላህ ያገናኛል። እኔ ግራ የገባኝ እንዲመዘነ እውነት ትንሽ እንድጠራጠር አለ አይደለ በቃ ለማንኛውም እናመሰግናለን። ሰላም አለይኩም ወራህመቱላ ወበረካቱ ሰላም